አባታችን ብፁዕ ጠቅላይ ሥራ አስኪያጅ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት የተከበራችሁ የዚህ ጉባኤ አባላት በሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቤንሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት በ2016 ለ2017 በጀት ዓመት የእቅድ አፈጻጸም የአርባ አራተኛውን የመንበረ ፓትርያሪክ አጠቃላይ ሰበካ መንፈሳዊ ጉባኤ ዓለም አቀፍ የቀረበ አመታዊ አጭር ሪፖርት የሀገረ ስብከታችን ሊቀ ጳጳስ የብፁዕ አቡነ ሩፋኤል ሐዋርያዊ ጉዞ በተመለከተ ከመንበረ ጵጵስና አድባራትና ገዳማት ከከማሂ ዞንና ከወረዳ ቤተ ክህነቶች በአብነት መምህራን ተመልምለው ወደ ሀገር ስብከቱ ጽሕፈት ቤት በስም ዝርዝር ተልከው በሀገር ስብከቱ ፈተና ኮሚቴ በተለያዩ ተማሪዎች ለአንድ መቶ ሰላሳ ተማሪዎች የዲቆና ማዕረግ ለአምሳ ዲያቆናት የቅስና በድምሩ የአንድ መቶ ሰማንያ አገልጋዮች ካህናት ክህነት ሰጥተው ወደ ሥራ አሰማርተዋል። በብፁዕነታቸው መሪነት የስብከተ ወንጌልና ሐዋርያዊ ተልዕኮ መምሪያ የበላይ ጠባቂ ሊቀጳጳስ ብፁዕ አቡነ ማርቆስ፣ የሲዳማ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ዮሴፍ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ መምህራን፣ ዘማሪያን፣ የሀገረ ስብከቱ የሥራ ኃላፊዎች፣ የክልል ከፍተኛ አመራሮች፣ በክብር እንግድነት ለቤተ ክርስቲያኑ ግንባታ ከፍተኛ አስተዋጽኦ ያበረከቱ ባለሀብቶች የመን በረ ጵጵስና አድባራትና ገዳማት አስተዳዳሪዎች የወረዳ ቤተ ክህነት ሰራተኞች፣ ስራ አስጋጆች፣ መምህራነ ቤተ ክርስቲያን፣ ማህበረ ካህናት፣ የሰንበት ትምህርት ቤት ወጣቶች፣ መንፈሳዊ ማህበራትና ማህበረ ምህመናን በተገኙበት በክልሉ ዋና ከተማ በሚገኘው ግዙፉ የሆነው የእንዚህ መካነገነት መድኃኔ ዓለም ካቴድራል ቤተ ክርስቲያን ሚያዝያ 27 ቀን ተመርቆ ቅዳሴ ቤቱን ብጽዋን አበው ሊቃነባጳሳ የተገኙበት ብፁነታቸው አክብረው ቅዳሴ ቤቱን እንዲከበር አድርገዋል። ስለዚህ ብፁዓን አበው ሊቃነ ጳጳሳት ላይ እየ ጠቀስኳቸው በተጣበበ ጊዜ መጥተው ስላከበሩን እባካችሁ ለብፁዓን አባቶቻችን ምስጋና እንድታቀርቡልኝ እጠይቃለሁ። የማይበረ ቅዱስ ዋና ዋናው ማዕከል ከ11 ሚሊየን 523,366 ብር በላይ በጀት በበጀት በሀገረ ስብከታችን የሚያስገነባው ዘመናዊ አዳሪ አብነት ትምህርት ቤት ፕሮጀክት በአሶሳ ከተማ አስተዳደር በአምባ አራት አመረኖ ቅዱስ ኪዳነ ምሕረት ገዳም ላይ መጋቢት 3 ቀን 2017 ዓ.ም ከዋናው ማይክል ዋና ስራ አስፈጻሚ ከመምህር ዋሲሁን በላይ ጋራ በመሆን የግንባታ የመሰረት ድንጋይ እያስቀመጡ ሲሆን በአሁኑ ጊዜ ሰራውት እየተጠናቀቀ በመሆኑ ለማስተማር ዝግጁ ስለሆነ ቅዱስ ሲኖዶስ ማስጀመሪያና ቋሚ ባጀት እንዲመድብልን በአክብሮት ዝቅ ብዬ ጠይቃለሁ። የጽህፈት ቤት ክፍሎች በተከላወኑ አበይት ተግባራት በየደረጃው ያለው የሀገረ ስብከቱ አመራር አካላት። የአፈጻጸም አቅም በማሳደግ በአቅበተ እምነት የሰው ኃይል፣ የፋይናንስ አጠቃቀም፣ የቤተ ክርስቲያን ይዞታ አጠባበቅ፣ የስብከተ ወንጌል አገልግሎት ተደራሽነት፣ የሰንበት ትምህርት ቤት ወጣቶች የሥርዓተ ትምህርት ትግበራ፣ ውጤታማ የሕዝብ ግንኙነት ተደራሽነት፣ ገዳማትና አብነት ትምህርት ቤቶች አያያዝ፣ የእቅድ እና የሪፖርት አዘገጃጀት አቀራረብ የወቅቱ ፈተና እየሆነ የመጣውን አከራይ ተከራይ ሁኔታ፣ በሌሎችም የተመረጡ ርዕሶች ላይ የግንዛቤ ማስጨበጫ ተሰጥቷል። በጠቅላይ ቤተ ክህነት ደረጃ ተዘጋጅቶ የተሰራጨው የሰንበት ትምህርት ቤት የሥርዓተ ትምህርት ማስተማሪያ መጽሐፍ በሀገረ ስብከታችን ባሉ የሰንበት ትምህርት ቤቶች ወጣቱ ተግባራዊ ለማድረግ ሀገረ ስብከቱ የአንድነት ጉባኤና ከሚመለከታቸው አካላት ጋር በመነጋገር አስፈላጊውን ዝግጅት ተደርጎ ወደ ትግበራ ተገብቷል። ሀገረ ስብከታችን ሰራተኛ በእርግና ዘመናቸው ተረጋግተው ሕይወታቸውን እንዲመሩ ከቃለ ዓዋዲው ጋራ የሚናበብ መመሪያ በማዘጋጀት የጡረታ ስርዓት የተዘረጋ ሲሆን ይህ እስከ አጥቢያ ተደራሽ በማድረግ እና የገንዘብ አሰባሰቡ ላይ ትኩረት በመስጠት በመሰራት ላይ። በአሁኑ ጊዜ የሰራተኛ ጡረታ ፈንድ ገቢ በአጠቃላይ 7 ሚሊየን 230 ሺህ 172 በጡረታ ገንዘብ በኢትዮጵያ ንግድ ባንክ ተቀማጭ ሆኖ ይገኛል። ምዕራቡ ኮከብ መላካ ኃይል አባ የጉቢ መታሰቢያ ጸደ ሕጻናት አንደኛና መካከለኛ ደረጃ ዘመናዊ ትምህርት ቤት በእናት ቤተ ክርስቲያናችን ለክልሉ የተሰጠ ገጸ በረከት በመሆኑ እድሜና ጾታን ሃይማኖትን ሳትለይ አሳታፊ በሆነ አሰራር ስርዓት የሚጠበቅባትን የማህበረሰብ ኃላፊነት እየተወጣች ትገኛለች። በ2017 ዓመት የትምህርት ዘመን ከስድስት መቶ በላይ ተማሪዎችን ያስተማረ ሲሆን ሰላሳ ሶስት ለሚሆኑ መምህራንና የአስተዳደር ሰራተኞች የስራ እድል ፈጥሯል። ድጋፍ የሚሽው አርባ ሁለት የሚሆኑ ተማሪዎችን በነጻ እንዲማሩ አድርጓል። በበጀት ዓመቱ የስድስተኛ ክፍል ክፍል አገር አቀፍ እና የስምንተኛ ክፍል አገር አቀፍ ለመጀመሪያ ጊዜ ፈተና በማስፈተን ችለናል። በመጨረሻም ሀገረ ስብከታችን በ2017 ዓመት በጀት አመት ከ135 ድርሻ 1 ሚሊዮን 595034 ብር ከ06 ሳንቲም በዓባይ ባንክ ገቢ የተደረገበትን የገጸ በረከት ሲልብ ብፁዕ አባታችን አቡነ ሩፋኤል ለብፁዕ ወቅዱስ አባታችን እንዲያስረክቡልኝ በትሕትና እጠይቃለሁ።